የሚዲያ ና ኮሚኒኬሽን ኃላፊ መልእክት ያስተላልፍልናል። እሱን በሞራ ተቀበሉልኝ። አመሰግናለሁ። እንዴት ናቸው? እንኳን ሰላም መጣችሁ። እንግዲህ የአማራው መሰብሰቢያ የአማራው ነጻ መውጫ ሜዳ ሸዋ ነው ወደ አሸናፊነት በራችን መግቢያው ሸዋ ጠቅላይ ግዛት የያዘው መሬት ብቻ ሳይሆን ሙሉ የሸዋ ሕዝብ አታግሎ እዚህ ደረጃ ያደረሰው ትልቅ ድርጅት ነው ማለት ነው። አማራ እንዲያሸንፍ ከፈለግን አማራ እንዲያሸንፍ የፈለጉ አካላትም ደግሞ ከኛ ጋር መተባበር ከኛ ጋር አብሮ መቆም የውዴታ ግዴታቸው ነው የሚሆነው አሸናፊነትን ከፈለጉት ማለት ነው። ስለዚህ እናንተ ይህን ሁሉ ፈተና አልፋችሁን የመጣችሁት ከዚህ በላይ ወታደርና ፍትህ ከተጠማው ከደራ ህዝብ አልፎም ደግሞ በዙሪያው ከሚንቀሳቀሱት ከመራቤቴ፣ ከሚዳ፣ ከጅሩ፣ ከጭምብሬና ከሲያደብርና ዋዩ ድረስ አፋር ጠረፍ ራሳ መገኘት ትልቅ ባለታሪክነት ነው። ዛሬ የቆምንበት ጊዜ ታሪክ ሲነገር ማይክ የያዘው ሁሉ የሚያወራው ነው ይመስለን። ይሄን ታሪክ ግን የሚጽፉት ሰዎች አሉ። ታሪክ እየጻፍን ነው። ባለፍንበት መስመር ሁሉ ታሪክ እየጻፍን ነው የምንሄደው። እናንተ ከዛ ከደራ ጫፍ ሸዋን አቋርጣችሁ መንዝን ይፋትን አቋርጣችሁ አፋር ጠረፍ ስትመጡ በሄዳችሁበት መስመር ሁሉ ታሪካችሁን ነው እየጻፋችሁ የመጣችሁት። የማህበረሰብ ታሪክ የራሳችሁን ታሪክ የድርጅት ታሪክ የአማራ ሕዝብ አሸናፊበት አሸናፊ የሚሆንበትን የትግል ታሪክ ነው እየጻፋችሁ ያላችሁ። ይህ ትልቅ ባለታሪክነት ነው። ቅድም ጓድ ስንታየው እንደተናገረው ከኛ በላይ ባለ ታሪክ የለም። ይህንን ታሪክ ሰሐፊዎች ነገ ጠዋት በታሪክ ውስጥ እውነተኛ ታሪክ የማጭበርበር የሚዲያ ጩኸት የድላቅ አርበኝነት ሳይሆን መሬት ውስጥ በማይመች የትግል አሰላለፍ ውስጥ ተቀምጣች ተርቦ ተጣምቶ የሚባለው አሁን ለአንዳንዶቹ የማጭበርበሪያ ሆኗል። ግማሹ ገንዘብ ሲፈልግም ከሆነ ግሩፕ ወቶ ከሆነ አካል ጋር ሄዶ ገንዘብ የሚፈልግ ስልጣን የሚፈልግ ስግብግብነት ያጠቃ ሆኗል አሁን። ይሄን ያመጣው ታግልን ያሸነፍ ነው ስርዓትን ለመመለስ ጭምር ነው የሚታገሉ አብዛኞቹ ስርዓቱ የተሸነፈው የመጀመሪያው ጥይት የተተኮሰበት ጊዜ ነው በአዴን ነፍስ የማይዘራ መሆኑ የታወቀው አንድ ጥይት ላይ ላይ የተተኮሰበት ጊዜ ስርዓቱ ፈርሷል ከአማራ ህዝብ ስነ ልቦና ውስጥ የወጣው ስርዓቱ የአማራ አርሶ አደሮችን ሰብል ሲያቃጥል ቤታቸውን ሲያቃጥል እህላቸውን ሲዘርፍ ነው ያን ጊዜ ተሸንፏል አሁንስ አሁን ደግሞ መሰረታዊ የሆነ ስርዓት ከነቀልን በኋላ ስርዓት ከወደቀ በኋላ ስርዓት መተከል አለበት። ስርዓት የምንተክለው ደግሞ የመጀመሪያው ሰራዊቱ የሰራዊት ቅርጽ መያዝ አለበት። ህዝባችን በመልካም አስተዳደርን በሉት እስከ አሁን ድረስ የሸዋ ጠቅላይ ግዛት ብቸኛው ብቸኛው። በአማራ ትግል ውስጥ የህዝብ ትግል እንደመሆኑ ትግሉን ተንከባክቦ ለማህበረሰብ የሚሰጠውን ለማህበረሰብ፣ ለሰራዊት የሚሰጠውን ለሰራዊት፣ ለመሪ የሚሰጠውን ድርሻ ለመሪ ሰጥቶ የሚሄደው ይህ ተቋም ነው ማለት ነው፣ በብቸኝነት። ስለዚህ መሪዎች ከመሪ ድርሻ የሚጠብቀው ተቋም ተመስርቷል ማለት ነው። ተቋሙ ያጣማቸው ወይ ስልጣን አንሶናል ብለው ያሰቡ ሰዎች ከዚህ አይነት አደረጃጀት ፈንገጥ ብለዋል። ቢመጡም ቤታቸው ነው። ተቋም መስርተውም ደግሞ ሌላ አይነት አስተላለፍ ይዘው ቢመጡ ደግሞ አብሮ ለመታገልና የአማራን የመጀመሪያ ጥላት የሚባለው ነው አማራ ግን ለ50 ዓመት ሲደደልበት ሲገደልበት የኖሮ ጸር አማራ መዋቅሮች አሉ። ኢህአዴግ ጸር አማራ ነው። ኦነግ ጸር አማራ ነው። ህወሀት ጸር አማራ ነው። አማራን ለማጥፋት ጭምር አማራን ከታሪክ ማማው ለማውረድ ጭምር ከአማራ ነጻ ለመውጣት የሚፈልጉ ድርጅቶች በዚህ 50 ዓመት ውስጥ ያልተፈለፈለ ድርጅት የለ ገንግ ነው። ከወጡት ውስጥ ግን ህወሃትና ኦነት ቀንደኛውን የአማራን ጥላትነት ፊት ለፊት በመውጣት አማራ ጥላታችን ነው ብለው ፊት ለፊት መንገር ብቻ ሳይሆን ህገ መንግስት አድርገው አርቀቀው አምጥተውታል። የአማራን መሬት መዝረፍ፣ የአማራ ተማሪዎችን ማገድ፣ ማሰቃየት፣ መግደል ለነሱ ትግል ነው። ይሄ የኛ መሰረታዊ የሆነ የትግላችን መነሻ ግን የማህበረሰብ ጥላቻ አይደለም። የትኛውንም ብሄር ጠልተን አልወጣንም። አማራን ሊያጠፉት የተነሱትን ድርጅቶች ግን ለማፍረስ ተንቀሳቅሰናል። ማለት ከዚህ በኋላ የምናፈርሳለን አማራ ጥላት ነው ብለው የተደራጁ አካላቶችን ጭምር ህገ መንግስት ይሁን የፈለጋቸውን ያክል ኢኮኖሚም የፖለቲካ ካፒታልም ይኖራቸው የአማራ ጥላቶች ግን ይፈርሳሉ። አማራ ጥላቶች ላይ መደራደር የለብንም። የመጀመሪያው አማራ ሆኖ መቆም ማለት የፈለግን አይነት ድርጅት ውስጥ ልንገባ ወይ ደግሞ ልንታገል እንችላለን። ነገር ግን የአማራ ጥላቶችን በመተባበር ደረጃ አማራን አሳፋሪነት ውስጥ አማራን መቀመጥ ውስጥ ዳግም ለመክተት የሚደረግ አሰላለፍ ትክክል አይደለም ማለት ነው። ስለዚህ አማራ ከሀምሳ ዓመት በፊት በተፈለፈሉ የብሔር ድርጅቶች እንደ ጥላት ተቆጥሮ በሀሰት ስሙ ጠፍቶ በሀገር ውስጥ ደረጃ ጥላቻ ተሰብኮበት ህልው ነው መኖር አይደለም። የትኛውም ኢትዮጵያ የምትባል ሀገር ውስጥ ተንቀሳቅሶ ስራ እንዳይሰራ ባገኘበት ተገዳይ እንዲሆን አድርጎታል። ይህንን መሰረታዊ የሆነ ውደት ነው። ልታስተካክሉ የወጣችሁት እናንተ ታፈርሳላችሁ። አብረን እንታገላለን። ጓዶች እንዳሉት እንዳሉ ጥናት ያስፈልገዋል። ይሄ አማራን ለማፍረስ 50 ዓመት ተፈጀባቸው። አማራን ለማፍረስ የሰሩት አካሎችን ለማፍረስ እኛ ስንት አመት ፈጅብናል ነው ካልኩሌሽን በሁለት ዓመት ግን አመድ አርገናቸዋል። የሚገርም ፕሮፌሰር አስራት ወልደየስ የአማራን ትግል አሁን በሆዳሞችና በስልጣን ፈላጊዎች ምክንያት ካልተቀበለሰ ካልተቀበለ በስተቀር አማራን የሚያሸንፈው ምድራዊ ኃይል እንደሌለ በሁለት ዓመት ውስጥ ታምራ ያስፈልገው በሁለት ዓመት ውስጥ አሳይቷል። ፕሮፌሰር አስራት ወልደየስ አማራዊ ድርጅት እንደፈጠሩ ነበር ያሸነፉት። ጥላቶቻችን ነው አስራ ሰባት ዓመት ጫካ የታገለውን ህወሀት ያሸነፉት ፕሮፌሰር አስራት ወልደየስ አዲስ አበባ ዩኒቨርሲቲ ውስጥ መአሕድን ያቋቋሙ ጊዜ ነበር። በሁለት ዓመት ውስጥ ግን አዋክበው ገደሏቸው ማለት ነው። ጥላቶቻችን አማራ ነፃ የሚወጣበትን ቀመር ቀምረው ሊቅ የሆኑ ሰዎቻችንን አይወዳቸውም። ስማቸውን ሲያጠፉ ነው የሚሉት። ሆዳም አማራም ደግሞ እነዚህን ሰዎች አይወዳቸውም። ጥላቶቻችን አማራም ማንኛው ምሁሩ ሆዳም እንደሆነ ደግሞ ያውቁታል። በቀላሉ በአዴንን የፈጠሩበትን መስመር ማየት ብቻ በቂ ነው። በአዴንን ሲፈጥሩት ግማሽ የሆኑት አማራዎች ናቸው፣ ግማሽ የሆኑት ደግሞ ዲቃላዎች ናቸው። ከትግሬም ከኦሮሞም የተለቀሉትን በአዴንን ደራ ላይ የፈጠሩት ማለት ነው። ከትግራይ ድረስ ታግለው ይመጣ። ጥላቶቻችን ጭምር ደግሞ የሚፈሩት የሰውን አማራ ነው። ህወሀት በሕገ መንግስቷ እንዳስቀመጠችው ብዙ ዓመታትን በፊውዳልም በደርግም በሁሉም ድርጅቶች እያሳበቡ ከመሰረተ ልማት ጭራ፣ ከድርጅት አማራው ድርጅት ቢፈጠር እንኳን ተከታይ እንዲሆን ነው እንጂ ድርጅት መስርቶ ሸዋ እንዲታገል አይፈልጉም። የሸዋ ፖለቲካ ወደፊት እንዲመጣ አይፈልጉም። ጥላቶቻችን በጥቅሉ አማራዊ የሆኑ አማራ አሳቢ ያላቸውን ምሁራኖች ወደፊት መጥተው ትናንት የአባቶቻችን ታሪክ እንድንደግም አይፈልጉም። ስለዚህ በመሰረታዊነት ታሪክ የምንሰራበት መሬት ላይ ነው ያለነው። እንግዳ ተቀባዮች ጭምር ነን። የቀበሌያችን ቁጭ ብለን ነፃ የምናወጣው አማራ የለም። ከቻልንስ በአራቱም ጠቅላይ ግዛት ተዟዝረን ነፃ ማውጣት ያለብን ይህን ህዝብ። ከኛ በላይ ባለታሪክ ከኛ በላይ አማራዊ ስሜት ያለው ኢትዮጵያዊ ስሜት ያለው የለም። ብዙ ዓመት ግን ኢትዮጵያ ስንል ተጎድተናል። ከዚህ በኋላ አማራን ፊትለፊት ይዘን አማራዊ መዋቅር ይዘን ግን አማራን ወደ ለነበረ ክብሩ ማምጣት አለብን። በዚህ ልክ ትግሉ ብዙ መስዋዕትነቶችን እንዳልኳቸው አምሳ ዓመት የፈጀባቸውን አማራን ለማፍረስ እኛ በሁለት ዓመት ይህን ካደረስ ነው። ከዚህ በኋላም ደግሞ ጥላቶቻችን ዳግም ወደ ፊት ለፊት በፖለቲካው መድረክ የማይመጡበትን መስመር እንዘረጋለን። ከዚህ በላይ ጠንካራ ወታደር፣ ከዚህ በላይ ጠንካራ ህዝብ፣ ለመታገል ቁርጠኛ የሆነ ህዝብ ትናንትናና ዛሬ ካያችሁ ደምቢዶሎ ላይ ታግታ የነበረችው ሴት ተማሪ ተለቃ ሰሞኑን ኢቢኤስ ነው የሚባል ቴሌቪዥን አቅርቧት ዳግመኛ ጥፍተውታል ነገር ግን አግተዋት ምን ሲያደርጉ እንደነበረ በቀላሉ ሚዲያ ካላችሁ ትከታተሉታላችሁ። ተማሩ። ማህፀን ውስጥ ምንድነው ብራት እየጨመሩ ያላደረጉብን ግን ስቃይ የለም። ከዚህ በላይ ግን ባይናችን ያይ ነው። የአማራ ቤት እልል እያሉ ሲያጣጡ ላይ ሌላ የትም መሄድ አይጠበቅባችሁም። ሸዋሮቢት ዙሪያ ዙራ ኩሪብሪን የይፋትን ድንበሮች ሙሉ ልዩ ዞን ብለው ያካለሉት አካባቢ ላይ ብዞሩ ያልሞተ አርሶአደር ቤቱ ያልተቃጠለ አርሶአደር ሀብቱ ያልተዘረፈ አርሶአደር ላይ ደራ ብትሄድ፣ ቤንሻንጉል ጉምዝ፣ አዲስ አበባ ያያኛውማ ሩቅ ነው ተብሎ እንደው አማራ አይደሉም ራሳችሁ መሬት ውስጥ ያልሆነው መሬት ውስጥ ለምን መጣችሁ? ሀረርጌ ሞተናል፣ ደምቢዶሎ ሞተናል ብንላችሁ የራሳችሁ መሬት አይደለም ውጡ ብለናችሁ የለም ወይንም አማራውን ራያ ላይ እና ወልቃይት ላይ የደረሰበትን ጭፍጨፋ ማንሳት ብዙ ዶክመንተሪዎች ተሰርተዋል። እነዛን መንግስት ግን ሲፈልጋቸው የነበረው የመጀመሪያው ህውሃትን ለመምታት ነበር። እነሱን ከጨዋታ ውጭ ካደረገ በኋላ እንደገና ደግሞ አማራውን ጨፈጨፈው ማለት ነው። ስለዚህ በዚህ 50 ዓመት ውስጥ ትናንት ዛሬ የተማሪዎች መታገት ምናምን አይደለም። አምሳ ዓመት ውስጥ አማራ ላይ ያልደረሰ በደል የለም ያልደረሰ በደል ነገር ግን አሁን የበደል ነገራው ጊዜ አብቅቷል። አፈሙዝ የመጀመሪያው አንስተናል። ከዚህ በኋላ መመለስ የለም ወይ ማሸነፍ መሸነፍ፣ ደግሞ መጥፋት መጥፋትን የሚወዳለን አለ መሸነፍን የሚወዳሉ ጥላቶቻችንንም አያሸንፉንም። እያዩ ፎክር ነው 50 ዓመት ብትተኩሱ አታሸንፉንም አታሸነፉንም እያሉ ምን ተማም ነው ነው በዙሪያው ያለውን ምናልባት ምክትሉን የሆነውን ኮዳሙን አማራ ስለያዘ ሊሆንም ይችላል። ምናልባትም ግን ፋኖ አስመስሎ ያስገባቸው ትግሉ ፈቅ እንዳይሉ የሚያደርጉ አካላቶችም እነሱንም ተማምኖ ሊሆን ይችላል ማለት ነው። ስለዚህ ትግላችን ዘርፈ ብዙ ነው፣ የውጭም የውስጥም ጥላት፣ ሁሉ አማራ ትግል ላይ አሁን ስለ ፋኖ ማይዘምር የለም፣ ፋኖነትን መሆን የማይፈልግ የለም። አሁን ውድ ነገር ሆኗል። ሀቀኛን ሆኖ መገኘት ግን ያክል የሚያፈራ ነገር የለም። እንደዚህ አይነት አስተማማኝ መስመር ላይ እንደሆናቸው ግን እናንተም ታውቁታላችሁ። እስካሁን ያያችሁትም የታገላችሁት ነገር ነው። ሰዓት እንዳላስረዝም አመሰግናለሁ። ኢንጂነር አዶናይን ከልብ እናመሰግናለን። በድጋሚ ሞራ ቢሰጡልኝ ደስ ይለኛል።